ማለትና አልልህም ከሆንክ ግን ከሆንክ ግን እውነት ለእውነት የቆምክ ጋዜጠኛ ከሆንክ መማርን፣ ሃቢባን፣ ዮኒ ቶሮንቶ ራሱን ተምርን አቅርብልን፣ አድረሱልኝ። ካልሆነ እውነትም ሰዎች እንደሚሉት ኦሮሞ ጠልና እዚህ አንተ ከማንም ጋራ ማፋጠጡን ከጀመርከው ከነዛም ጋር አፋጠጥ። ከእኛም ጋር የምንፋጠት ከሆነ ከወዲኛም ከወዲኛም ማፋጠ ጋር መማርን አስገባ፣ እናፋጥ። መማር በብዙ ነገር ትታማለች፣ ተቀበላቸው። ሌላ ሁሉም ሰዎች አሉ፣ ተቀበላቸው። በቴሌግራም አገኙት። ምክንያቱም እኔ የሆኔን አንድ ቀን ስሙ በዚህ ሲነሳ ሰምቸው አላቅ ብዬ ከዮን አጠገብ ቆሜ ጓደኛ እህቴ የጌም እህቴ ታናሽ ተበደልኩ ጂጂ ስትል አያገባኝ። ምናልባት ሌላ ሰው ወስዶብሽ ይሆናል። ምናልባት አሁን እራሱ ይቅርታ አላት ነ አግተውሽ ይሆናል። ተይ ሰውን ካለማስረጃ አትውቀሽ ብዬ እህቴን እናስቀይነታለሁ አለ ጂጂ አንቺ ብላ። እኔም ለነገሩ ተናድጄባት ነው፣ ለምን አንበሳ ስላልሰጠችኝ። በነገራችን ላይ የጌሜ ጊዜ አለውልሽ፣ ጂጂ አለውልሽ፣ ታሸነፊያለሽ ብላ ከዮኒ ጋር እንድጫወት ያደረገችኝ እሷ ናት። የዛነት ቀረች አኩረፍኳት ከዚ ይሄ ችግር ሲመጣባት ዘጓት። የኔ አምላክ ነው። እኔን እንድሸነፍ ዳይቦዬ ኑርልኝ፣ ቴንኪው የኔ ጌታ። እስቲ ዳይቦ መርቁት በእግዚአብሔር ጥሩ ሰው። ቴንኪው፣ አመሰግናለሁ። ከዛ እንድሸነፍ ተባብራችሁ ተጫዋች ተጫዋች ብለሽ ፑሽ አርገሽኝ አለውልሽ። እኔ ተማ እውነት እሷንና አንድ ጉፋ ያን ተማምኜ የተጫወትኩት ሁለቱም ጠፉብኝ። ከዛ እንደ እህት ተናደድኩኝ። ምክንያቱም ብትሰጠኝ እሷ ሳቶ እንድሰጠኝ የጠበቅኩትኝ ሰው አናግራለሁ አሉ ጊፍተሮችን ያለች ያው፣ ግልጹን ነው የምናገር። ከዛ ጠፋችብኝ አልመጣችም፣ ጨራሽ ከዛክ ጫወታዬን ከጨረስኩ በኋላ መታን በሳ ስትወረውርልኝ ላናግርሽ ስትለኝ ማት የሚያናግር ሰይጣን ያናግርሽ አፈር ቢያፈር ያስበላሽ ብዬ ሳምንት አልሆነው፣ ልጅቷ እንደዚህ ነገር ላይ ስትወር ውስጥ ያዘነ ራሱ እንዴ ጌታ ሆይ፣ እኔ በቃ እንደዚህ አይነት ነገር ስናገር ለምንድን ነው እንትን የሚልብኝ ብዬ። ግን አኮረፉ ከልቤ ተቀየምኳት። የተቀየምኩበት የራሱ ምክንያት አለ እና በነገራችን ላይ ዮናታም ጥሩ የማውቀው ልጅ ነው ማለት ነው። ክፉ ነገር ሰምቼበት አላቅም። ከዛ እሱን አመጣሁት ድጋፍ ሳይሆን መረጃ ነው ያልኩት። መረጃ አምጪ አቅርቢ። ከዛ በኋላ የተወሰደ ካለ ተወሰደ፣ ያልተወሰደ ካለ ደግሞ ይውጣልንና አንተ ጋር መጣች። ቴዲ አዋሳ ጋራ ኮሚሽነር፣ ቴዲ አዋሳ ጋራ መጣች። ኮሚሽነር ቴዲ አዋሳ ነገሩን ጀመሩትና እና መጨረሻው ምን እንደሆነ እንግዲህ እግዚአብሔር ይወቅ። ዝም ብሎ ተዘጋጋ። በዚህ አጋጣሚ እሱንም ጠይቅልን። የልጅቷ ገንዘብ ምን ላይ ደረሰ? የቲክቶከሮችስ አስራ ስድስት ሺህ አስገብተን ስድስት መቶ ብቻ ነው የደረሰን እያሉ ሲጽፉ ከዛ በኋላ ነው ጂጂ እንዴት እንደዚህ ትያያለሽ? እንዴት እንዴት እንዲታምኛለሽ? እሱ እኮ የብዙ ሰዎችን እንትን ያደረገ ነው ብለው ለእኔ የጻፉልኝ ሰዎች አሉ፣ እዚህ ቲክቶክ ላይ ማለት ነው። ያንን በሙሉ ሰዎች የጻፉ አልጻፉ ምን አሉ አላሉ አያገባኝም ብዬ ነበር። አሁን ግን እሱንም ጠይቅልን ለጋብቻ ብሎ ያደረገውም ነገር አለ፣ እሱንም ጠይቅልን። አዲስ አበባ ሄዶ የኢትዮጵያ መንግስት አላዋጥ አንከ ባንክ አናበድርም ለእንዳንተ ያሉ ምክንያቱም የዘር ግንድህ እንደዚህ እንደዚህ ስለሆነ፣ ሁለተኛ ነገር ደግሞ እንደዚህ እንደዚህ ስለሆነ ብለው የኢትዮጵያ ባንኮች ካንሰል አድርገውታል። ወስዶ የነበረውንም ደግሞ የንግድ የሆነ የሚነግደው እንትን ነበረ። እሱንም ተቀባይነት አላገኘም። ምክንያቱም እሱ አይዲያ ይዞ ከኢትዮጵያ፣ ከአፍሪካ ተበድሮ ስራው ሊሰራ ነበር። እሱንም አልተቀበሉትም። በዚህ የተነሳ ለኢትዮጵያ መንግስት የግል ጥላቻ ሳይሆን ጥቅሙ ስለቀረበት ትልቅ ጥላቻ አለው። እሱንም ጠይቀልን ዝም ብሎ እንዳልከው እኔ ዘረኛ አይደለሁ። በነገራችን ላይ እንዲያውም እዚህ ህዝብ በሚያየው ያንተን ሙያው ስለሆነ ማፋጠጡ ወደ ዘረኝነት አትለውጡበት ብዬ ስከራከርልህ ነበረ። ከትላንትና ጀምሮ ግን ሀሳቤን ቀይሬያለሁ። አሁን ዘረኛ አለመሆንህን አስመስክር፣ ለአንድ ወገን ብቻ አለመቅረብህን አስመስክር። እኔ ግን ይህንን ስልህ ይህንን ስልህ ሳላውቀው ቀርቼ አይደለም። ምክንያቱም አንተ አሁን ለኦሮሞ ወይንም ደግሞ ለኦሮሞ ተወላጆች አግዘህ ብትቆም ተመልካች ተጣልህ፣ ትሰደባለህ፣ ትቀጠቀጣለህ እንድታግዝም ደግሞ ተፈልጎ አይደለም። ለእውነት እንድትቆም ጋዜጠኛ ለእውነት ቋሚ ነው። ገባ እኔም ባጠፋ፣ ሌሎችን ብናጠፋ ጠርተ መጠየቅ እንደዚህ እንደዚህ ማለት ትችላለህ። አይ ከተፈቀደልህ ይፈቀዳል ብዬ የፍርድ ቤት ይሆናል ብዬ አይደለም። ግን ሶሻል ሚዲያ ነገሮች ወደ ከፍተኛ ደረጃ ከሚደርሱና ተጎጂም ጎጂም ከሚጎዳዳ እንደዚህ አይነት መድረክ መዘጋጀቱ ደስ ይለኛል። ባህላችንም ነው በሽምግልና ምናምን እና ሽምግልናውን ትንሽ ሞደር ነው አድርገን በሚዲያ ላይ መደረጉ አይከፋኝም። አንደኛ እመለከታለሁ፣ ብዙ ትምህርት እንማርበታለን። ከተጎጂ የሚመጡ ነገሮች እንዳሉ ትምህርት ይሰጣል፣ ጎጆችም እንዳሉ ትምህርት ይሰጣል። እኔ ፕሮግራም ላይ እንትን አደለሁ ደስ ይለኛል፣ እከታተላለሁ። እኔ ካንተ ምንም ጉዳይ የለኝም ከፕሮግራምህ እንጂ። ስለዚህ አቋርጥ እንደሌላ አልልህ ከሆንክ ግን ከሆንክ ግን ለእውነት የቆምክ ጋዜጠኛ ከሆንክ መማርን ሀቢባን ዮኒ ቶሮንቶ እራሱ ተምርን አቅርብልን፣ አድረሱልኝ። ካልሆነ እውነትም ሰዎች እንደሚሉት ኦሮሞ ወጠልናል። እኔ ግን እንደዛ አላስብም። ምክንያቱም አንተ ጠላህ ወደድክ፣ ምን እምታመጣልን፣ ምን እምጨምረው ነገር የለም። እንኳን አንተ እራሱ መንግስት ቢጠላን ቢወደን ምን እሚጠቅመን ነገር የለም። ፍቅር ለአንድ ህዝብ አፈቀድከው አላፈቀድከው፣ እራሱ ያ ፍቅር መጀመሪያ ያ ህዝብ ለራሱ ለራሱ የሚሆን ህዝብ ነው። የማንንም ድጋፍ፣ የማንንም ፍቅር፣ የማንንም እኔ በኩሌ እንደ ኦሮሞ አልፈልግም። እርግጠኛ ነኝ የመጣውባቸው ማህበረሰቦችም ያንን አይፈልጉ። ስርዓት ነው፣ መከባበርን ነው የምንፈልገው። እኛም ሰውን ማክበር እንፈልጋለን። አንተም እኛን ማክበር አለብህ። ኦኬ አዎ፣ ጎንደሬ ኦሮሞ ነኝ እኔ በወይዘሮ ዝነሽ በኩል ደግሞ ጎንደሬ ነኝ እና ፋኖም ነኝ፣ ፋኖም ነኝ። መሲኮኮት ኔ ናት እንደነሽልኝ ማየ እህቴ ደህና ነሽ። እና ልሌት የፈለኩት ምንድን ነው ጂጂ እንደዚህናት እንደት ነው? ያው መመላለስ አልፈልግም፣ ምክንያቱም በጣም ነው ያዘንኩት። በጣም በብዙ ነገሮች እያዘንኩ ስለሆነ ሳዝን ደግሞ ሰውን መጥላት አልፈልግም። ላለመጥላት እሞክራለሁ፣ ምክንያቱም እኔ ጠላሁ ማለት ይደብረኛል በቃ መጥፎ ባህር ያለኝ ስለዚህ አ ከማንም ጋራ ማፋጠጡን ከጀመርከው ከነዛም ጋር ማፋጠጥ፣ ከእኛም ጋር የምንፋጠጥ ከሆነ ከወዲኛም ከወዲኛም ማፋጠጥ። መማርን አስገባ፣ ናፋጥ። መማር በብዙ ነገር ትታማለች። ተቀበላቸው፣ ሌላ ሁሉም ሰዎች አሉ፣ ተቀበላቸው፣ በቴሌግራም አገኙት፣ እንዲሁ እያልክ ይህንን ወሮበላ በእርዳታ ስም በተለያየ ስም የሚበዘብዝ ካለ አውጣ እናፋጥ። ፖለቲከኛ ብቻ አታፋጥ። አሁን ገብተህበታል። ከዚህ በኋላ ወደ ቀድሞ ስራ የፖለቲካ አደራድራለሁ ብትል አንቀበለም። ይሄንን ስራ ካልሰራህና ካላሳየን በስተቀር ኮሚሽነር ቴዲ አዋሳ ችግር አለበት ማለት ነው እንደተባለው፣ እኔ ግን አልልም። ብዙ ሰዎች ንቀት አለበት ይላሉ፣ ጥላች አለበት ይላሉ። ምናልባት የሚጠረጥሩት ነገር እውነት ከሆነ እስኪ እናያለን። አድረሱልኝ በሕግ አምላክ። አድርሱልኝ ይሄ ነው አድርሱልኝ። ሰይፉ ፋንታውንም ጥላቻ ከሌለብህ አዶናይን አቅርብ። አዶናይን ካቀረብክ በኋላ እሱንም ለመናገር እንትን ካለብህ ምክንያቱም ብዙዎቹ የትግራይ ጥላቻ ስላለበት ነው። የትግራይ ጥላቻ ይ መቅረብ ካለበት ቤስ ላይ አዶናይ መቅረብ አለበት። ከዛ በመቀጠል ደግሞ የፊንፊኔ ፕሬዚዳንት ማሜ የሚጫወተው ጌም በጣም የሚገርም ስለሆነ ጌሙን ስለቀየረው ቀይሮም ደግሞ ስላንጫጫ ማሚ ፕሬዚዳንት ሳይፈ ላይ ይቅረብ የምትሉ ይቅረብልን። ምክንያቱም አንዳንድ ጊዜ ይሄ ቤተክርስቲያን አይደለም። ቤተክርስቲያን እንኳን አጽያተኛው ይገባል፣ እንኳንስ እንደዚህ አይነት ሾዎች አለ። ሳይፈ ሾ የቄስ መሰብሰቢያ አይደለም ወይ የድንግሎች የድንግሎች መሰብሰቢያ አይደለም። ስለዚህ ሾ ነው የቲቪ ሾው ነው፣ አቅርብልን ማሜ ፕሬዚዳንት ወደ ሰይፈ ፋንታውን ይቅረብ የምትሉ ፑሽ ይገጻፋችሁ፣ ይቅረብልን። ምክንያቱም ልጁ ቢሰራውን ነገር ስናይ እንኳንስ የኢትዮጵያ ሰይፈ ፋንታውን አይደለም የአሜሪካን ሾ እነ ሄለን በሙሉ እነ ቢቢሲ እነ ሲኤንኤን በሙሉ ማናገር አለባቸው። ይህንን ሰውዬ ማለት ቴዲ ዋሳን ማለት ነው፣ ማናገር አለባቸው፣ ይቅረብ አዶና ይቅረብልን። መጀመሪያ አዶና ይቅረብ የምትሉ ሳይፎ ፋንታው ላይ ፑሽ አርጉ፣ ይቅረብልን ምክንያቱም እኛ ቂም ወጣቶች ሲቀየሙ ጥሩ አይደለም። ይቅረብ፣ መቅረብ አለበት። አቶ ሳይፎ ደግሞ በእድሜ የሚገፉ ኖት፣ ነገ በወጣቶች ጡረተኛ ይሆናሉ። ነገሩም ደግሞ የሚቀርቡበት ሚዲያ እምቢ እንዳይባሉ ይቅረብ፣ ነብሰ ገዳይ የለም። ይሄ ሾ ነው፣ ሾ ደግሞ እንደዚህ ነው። ይቅረብልን በህግ አምላክ አዶና የሚቀረብልን ይቅረብልን ሲፈልግ ስለ ሴጋ የሚያወራ ስለ ጌጋ የሚያገባንም ይቅረብልን። ግን እኔ ወደቅኩቲኝ ሰይፉ ሾ ላይ ስላልቀረብኩ ነው ብሎ በኋላ እንትን እንዳያመጣብን ይቅረብልን። አንዳንድ ሰዎችም ደግሞ ዘረኛ ነው ስለሚሉት ዘረኛ እንዳልሆኑ ለማሳየት ሰይፉ ፋንታው ያቅርብልን፣ ያቅሮብልን በሚቀጥለው አዶናይን ማየት የምትፈልጉ ፑሻሩ። አንተ ደግሞ እኔ አይቀርብም አይባልም አይባል እያንዳንዱ ቅጥቀጣ እንደ ሚስማር ያጠብቅሃል፣ እንጂ አንተ ነው አይለም። እና ሂድና ወደን ሰፋ አርገ ቂብኛ ምን ይላል? በቃ ወደን ሰፋ አርግና ቅረብ፣ የልብህን ተናገር። ይሄ የማይገኝ ሳይሆን ማለት እንደዛ ብል ደግሞ ሰው ይጉሮ እንትን ይላል። ትልቅ መድረክ ነው፣ ይጠቅማል፣ አይጎዳህም። እና ሆድ ከባህር ይሰፋል ይባላል። ና ወደን ሰፋ አርገ ቅረብ ዛ ላይ እኛ በወጣቶች በልጆች ቂም አንይዝ። እኛ ቂም የምንይዘው ፂሙን ላይና እታቹ ፂም አብቅሎ አጥንት ያበቀለ ሰው ሲያጠፋ ነው ቂም የምንይዘው። እና ይቅረብ አዶና የሚቀረብለን። ከዛ በመቀጠል ደግሞ ማሜ ፕሬዚዳንቱን አቅርቦለን። አንቺ አልነበርሽም ወይ? እኔ አይቅረብ አላልኩኝም እኔ ስራውን አንቺ ደንቆሮ አንቺ አትደንቆሪብኝ። እኔ አይቅረብ አላልኩኝም። እኔ አልኩትኝ ቅድሚያ ኢትዮጵያ ላሉት ልጆች አዋርዱ ይሰጥ ነው ያልኩት። እሱ ገና ከአሜሪካ ነው የመጣው ብዙ ስራ። አንቺ ዊንታ ትላንትና አስቀጣሽኝ አይደል? ችግር የለም የአንቺ ጉዳይ እንጨርሰዋለን። አንቺም ስትጫወችን እናስቀጣሻለን። እና ሁሉም ይቅረቡልን። ማየት አልፈለጋችሁም? መዶና ና ሳይ ተፋምተው ምን ሰርቶ ነው የሚቀርበው ማ አዶና አንቺን እያንጫጫ ነው። ከዚህ በላይ ምን ስራ አለ? እያንጫጫችሁ ነው። እኛ እኛ እያላችሁ ነው። ሩጌቶች በምላ አዶና አዶና አዶና አዶና አዶና እያላችሁ ነው። ከዚህ በላይ ስራ አለ እንዴ? እያንጫጫችሁ ነው።